ከፍተኛ የተባለ የጥንቃቄ መልእክት ተላልፏል፣ ልንገራችሁ በወተትና መሰል ምርቶች ላይ የአስክሬድ ማድረቅ የሚጠቀሙ ነጋዴዎች እንዳሉ ተገልጿል።

በብር ሴቶችን እንደፈለገ ማድረግ ይቻላል የሚለውን ትምህርት ለማስተማር ተፈልጎ ነው። በዚህ ልክ ባይሆን አሪፍ። ጥንቃቄ ይላል። በወተት ላይ የአስክሬን ማድረቂያ እየጨመሩ ነው። ከፍተኛ የተባለ የጥንቃቄ መድረክ ተላልፏል። ልንገራችሁ። በወተትና መሰል ምርቶች ላይ የአስክሬን ማድረቂያ የሚጠቀሙ ነጋዴዎች እንዳሉ ተገልጿል። የቆይታ ጊዜና መጠናቸውን ለመጨመር ሲባልም የአስክሬን ማድረቂያ ጭምር የሚጠቀሙ ነጋዴዎች እንዳሉም ሸገር ራዲዮ ዘግቧል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር በሰዎች ላይ የሚያስከትሉ እንደሆኑም የኢትዮጵያ ምግብና መድኃኒት ባለስልጣን ተናግሯል። በተጨማሪም ጉበትና ኩላሊት ላይ ከፍተኛ ጉዳት እንደሚያመጡም ነው የተሰማው። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ሰው፣ ግን ምን እየሆነ ነው? ቆይ የምር አንዳንድ ጊዜ ምንድን ነው የሆነ ማሰቢያቸው ምናምን አይጠቀሙበትን ነው ወይስ ምንድን ነው? ሰው የሚጠቀመው ወተት ውስጥ የሬሳ ማድረቂያ ምን እጅስ ነው የሚጨምርላቸው? ብር የፈለገ ያህል ገንዘብ ወዳድ ምናም ቢሆን የሬሳ ማድረቂያ። የወተቱን እድሜ ለመጨመርና ብዛት እንዲጨምርላቸው ውሃ እየጨመሩበት ነበር። ኦኬ ህብረተሰቡ እያወቀ ምናምን ምንም ማድረግ ስለማይችል ብቻ ውሃ እየጨመሩ እንደዛው እየገዛ እየተጠቀመ ነበር። አሁን ደግሞ እሱ አልበቃ ብሏቸው የሬሳ ማድረቂያ አሲድ ወተት ውስጥ እየጨመሩ ማለት። ለአጭሩ ጀለስ ሼር አድርግለት ብሮ አንድም ክልም አጭር ሰው ጸጉር ያምራል ፈጠን ብለህ የሱሪን ዚፕ ዝጋ። ወይኔ ነ አጨርሰው። ፈረደባቸው፣ በቃ ኧረ፣ ተፋቷቸው በቃ፣ ይበቃቸዋል። ምንድን ነው ፈልጎ እኮ አይደለም መቃኝ፣ ተፈጥሮ ነው ይሄ። የጂን ጉዳይ ምንድን ነው እሱ። ተፋቷል። ኧረ ፍቷቸው፣ ይበቃቸዋል በቃ። በብዙ ነገር ተሮሰቱ፣ ብዙ ነገር ተደረጉ፣ ብዙ ነገር ተባለ ተባለ ተባለ ተባለ። እንደምንም ብሎ ያንን ነገር ሰርቫይቭ አድርጎ ምናምን አሁን ደግሞ በዚህ መጣችሁ ተፋቷችሁ። እና ደግሞ በዓለም ላይ በጣም ስኬታማ የሚሆኑ ሰዎች እኮ አጭር ሰው ነው እየተባለ ስለዚህ ፍቷቸው። እነሱ ስኬ ወደ ስኬታቸው እየሄዱ ነው። እኛ እነሱን ስንሮስት ምንም ጆሮ አይሰጡም በቃ፣ ስራቸው ላይ ሰው ሲበላ ድግስ ነው

ለልጅ የምረቃት መደገሻ አገኛል። አሁንም አሁንም አልተማራችሁም። የምር በጣም ትልቅ መልእክት ያለው ቪዲዮ የምር ይሄ በጣም ትልቅ መልእክት ያለው የምር፣ እንደ እኛ ሀገረውን ታውቃላችሁ። ለትንሽ ለትልቁ ያለውን ነገር አሟጦ ተበድሮ ምን ብሎ ምናምን ለመደገ በቃ ሰው ምን ይለኛል? ምንም ሰው እንዴት ነው ሳይደግስ ምርቃ ሲመርቅ ፎ አድርጎ በጣም ድል አድርጎ የሚደግስ ሰው ለሰርግም ከአቅሙ በላይ ፎ አድርጎ መደገስ ያስብና ያለውን ነገር ሽጦ ተበድሮ ምን ብሎ ምናምን ይሸጥና ከዛን እሱን ለመክፈል ደግሞ ባዶ እጁን ይቀራል። ስ እንደዚ ለማና እንደወጡት ማለት ነው። የምር በጣም ትምህርት አዘል የሆነ ቪዲዮ ነው ይሄ። እኛ ማህበረሰብ ውስጥ በጣም ብዙ መስተካከል ያለበት ነገር አለ። አሁን ሰርግ ሰርግ በተለይ ሰርግ እንደ ሰርግ ሰውን የሚያራቁት አሁን አንድ ወጣትና ሴት ለመጋባት ሲያሱ ያላችሁን ስንት የተወሰነ ዓመትም ቢሆን ሰርቶ ያጠራቀሙትን አሟጦ አመዋጡ ቤተሰባቸውም ጨምሮ በምናም ይጋባሉ ከዛና አብሮ መኖር ሲጀምሩ ልከክልል እከኪኒ የሆነ ኖሮ ይኖራሉ ማለት ነው። ልጆን ለልጃችን እንዲሰጡን ነበረ። ባኮ ልጆ ምን ምን አለው ለልጃችን የሚሰጣት? አክቹሊ ምንም ልጁ እንደው ምንም ላለማጋነን ነው፣ ተንቀሳቃሽ ተጨባጭ ወይ ተዳሳሽ ነገር የለውም። አክቹሊ ልጁ በስሙ ድድ ማስጫ አለው፣ ድንጋይ ነገር አለው መሰረት ድንጋይ መሆን የሚችል አረ፣ የሆነ ነገር ጥራ እንጂ። ለምሳሌ ቤት፣ መኪና፣ የልብስ ስፌትም ቢሆን ውይ፣ አዝናለሁ። አቶ ስጦታ፣ አረ እኔም አዝናለሁ። እንደ እኔም አዝናለሁ። ለመሆኑ የሌሎቹ ሽማግሌዎች የት ሄዱ ነው? አክቹዋሊ እኔ ብቻ ነኝ ሽማግሌው። እኔ የሚመጣት ህሊናና መኪና ስላለኝ። አረ እባክህ፣ መኪና አለህ? አለህ መኪና

ስለዚህ እኮ ነው በቃ። አሁን ግን የለም። በእርግጥ እንደዚህ ሄድና ጠይቅልኝ፣ ያቺ ልጅ እኮ ወድጃት፣ በቃ ፍቅሯ ጎዳ። እኔ ስለመፈራት እስኪ አንተ ሄድና ጠይቅልኝ። ድሮ ነበር እንደዚህ ነገር ድሮ ለሱ እንደሚጀነጅን ለሰው ምናምን ይሄድና ለራሱ እዛው ጠፍ ያደርጋታል። አሁን ደግሞ በዚህ ዘመን በሽማግሌዎች መ ሽምግልና ትሄድና የሄድክለትን ልጅ እዛው ስሙን ታጣ። ምንም የለውም። ድሮዬ ነው ይቅማል፣ ያጨሳል፣ ይጠጣል፣ ምናምን ምናምን ትል ከዘን አይሆንም ካል ጋሼ እኔስ

አንዳንድ ሰው ግን ምንድን ነው እሱ ክሬቲቪቲ፣ የሆነ የሚያስባቸው ነገሮች ራሱ አንበሳው አገሳ ያለ ሰውዬ በሰፈሩት ቆና ጨቅጨቃው ባሪ ነው ልባል እያላት ነው ያቸው። መጣ የኔ ውድ የንቺ ውድ። በጣም ምንም ሰበብ የለም። ምንድን ነው የምታሰብ? ምንም ምንድን ነው ምንድን ነው ሚስቴ ከባልሽ ጋር ናት የኔ ባል

ቀለበት ምናምን ወረወረ መልከ ምናምን ያንተ ኖርማል ያንተ ከሌላ ሴት ሚስት ጋችት ማረግ ኖርማል፣ ሚስት ደግሞ ከሌላ ወንድ ጋችት ካረገች በመጥፎ ነው አይደል? መጥፎ ነው አይደል? የእኛ ሰፈር ጎረቤቶች ዛሬ ምን እንደነካት አላውቅም። እስኪ ለቡና ነው ነይ ሶስተኛ አለ

ነው የምላችሁ፣ የምሬን ነው። እዛው ተገናኙ። ከዛ በፊት እንግዲህ ተራርቀው ነበር። ብቻ ስቶሪ ብዙ ነው። ተገናኙ፣ አወሩ ምናምን ነገር። ስራ እየሰራው አይደለም እንዴ? እዚህ ጋር ስራ እንደዚህ የሚሰራ አለ አለው። ኢንፎርሜሽን ተለዋወጡ፣ ስራ አገኘ ልጅ ዘው። እንደዚህ ነው በቃ። ኢንፎርሜሽን ተለዋወጡ። በጣም ቀላል ነው። ይህ መተባበር ባህሪያቸው በጣም ያስቀናኛል። ሴቶች ለምን እንደዚህ አይሆኑ? ዝም ብለን ኔ ወርድ ኔ መባባላችን እስካሁን እየጠቀመን አይደለም። ባካችሁ እንረዳዳ። እንደዚህ አሁን ኔ ስራ የለኝም፣ ስራ ፈልጉልኝ ሴቶቹ ፈልጉልኝ ሴቶቹ ተባብሩ ሴቶቹ የተባበሩ ማለት ነው። በእንደኛ ወንዶች ተገናኝተ ምናም የጣጣ ማብዛት ምናም የለም። ተገናኝ ሀይ ፍሬንድ ምናም ትባባላለ። ከዛ ማውራት ትጀምራለ። ብዙ ነገር ያግባባል። እ ባለ በአካባቢ ዙሪያ ባየው ነገር ወሬ ትጀምራለ፣ ትግባባል።

ተተው እሺ። ኧረ ጫን በለው እንዴ! እሺ። አሁን በደንብ ቀባው። እነኚህ ልጆች ከሚዲያ ላይ የሚያጠፋለን ሰው